ሰላም ውድ የክንፋም መረጃ ቤተሰቦች እንደምንቆያችሁ፣ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች እናሰማለን። በህዳሴ ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ 100 ቢሊዮን ዶላር ኢንቨስትመንት ማቅረቧ ተነገረ። የአፋር ህዝብ ኢትዮጵያን ወዳለሁ ሲል ከኢፌዴሪ መከላከያ ሰራዊት ጎን እቆማለሁ ማለቱ እንደሆነ የአፋር ብሔራዊ ክልል መንግስት ሰላምና ጸጥታ ቢሮ ኃላፊ ኮሚሽነር አህመድ አብደላ ገልጸዋል። በአሜሪካ የመኖሪያ ፍቃድ ወይም ግሪን ካርድ ማግኘት የሚያስችለውን የዲቢ ሎተሪ ለመሙላት ክፍያ መፈጸም ሊጀምር ነው ተባለ። ኢትዮጵያ በዓለም የጤና ድርጅት በዓለም አቀፍ ደረጃ የሀገራት የመድኃኒት ተቆጣጣሪ አካላት ምደባ ክላሲፊኬሽን ማቹሪቲ ሌብል ስሪ ወይም ደረጃ ሶስት ላይ መድረሷ ተነገረ። ውድ የክንፋም መረጃ ቤተሰቦች ቀጥለን ዝርዝሩ እናሰማለን። ላይክ፣ ሸር እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ትናንትና በሶማሌ ክልል የተጀመሩት ፕሮጀክቶች አጠቃላይ የ10 ቢሊዮን ዶላር ዋጋ ያላቸው መሆናቸው በጠቅላይ ሚኒስትር አብይ አህመድ ከስፍራው ባስተላለፉት መልእክት ተገልጿል። እነዚህም በአመት 111 ሚሊዮን ሊትር ማምረት የሚችሉ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት፣ በአመት 1.33 ቢሊዮን ሊትር የማምረት አቅም ያለው ሁለተኛ ዙር ፕሮጀክት፣ በአመት 3.5 ሚሊዮን ቶን የማምረት አቅም ያለው የጎዴ ነዳጅ ማጣሪያ ላይ በአመት 3 ሚሊዮን ቶን አምርቶ የማቅረብ አቅም ያለው የዩሬን ማዳበሪያ ፋብሪካ ናቸው። ከሂላሌ ነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 35 ሚሊዮን ቶን የማምረት አቅም አለው የጎዴ ነዳጅ ማጣሪያ ፋብሪካና ከካሉብ የጋዝ ስፍራ በማውጣትና 18 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ የሚያቀርበው የዩሬን ማዳበሪያ ፋብሪካዎች ደግሞ የመሰረተ ድንጋይ ተቀምጦባቸዋል። በሶማሊያ ክልል የጀመርናቸው ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ 10 ሚሊዮን ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቃቸው ይደርሳሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶች ላይ ኢላማ ማድረጓ ተሰማ። የዩናይትድ ኪንግደም የጠፈር ኮማንድ ኃላፊ እንዳሉት የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እያሳደዱ ነው ብለዋል። ሜጀር ጀነራል ፖል ቴድማን ባደረጉት ቃለ ምልልስ ለመጀመሪያ ጊዜ ከሞስኮ በዩናይትድ ኪንግደም ህዋ ላይ በተመሰረቱ ንብረቶች ላይ የሚደርሰውን የጣልቃ ገብ ደረጃ አስቀምጠዋል። ሩሲያ በየሳምንቱ የዩናይትድ ኪንግደምን ወታደራዊ ሳተላይቶችን በመሬት ላይ በተመሰረቱ ስርዓቶች ለማጨናነቅ እ ሞከረች ነበርም ብለዋል። ባለፈው ወር የጀርመኑ መከላከያ ሚኒስተር ቦሪስ ፒስቶሪያ ሩሲያ ወታደሮቿ የሚገለገሉባቸውን ሳተላይቶችን ጥላ ስትከተል ቆይታለች ነው ያሉት። ጀኔራል ቴድማን ሩሲያ በዩናይትድ ኪንግደም ላይ እንዴት ተመሳሳይ ነገር እያደረገች እንዳለች በዝርዝር መግለጫ ሰጥተዋል። እኛ እያደረግን ያለነውንና በአንጻራዊነት በቅርብ ለመብረር ፍላጎት አላቸው ብለዋል። የእኛን ሳተላይት ማየት የሚችሉና ከነሱ መረጃ ለመሰብሰብ የሚሞክሩ ናቸው ሲሉም ተደምጠዋል። ጀነራል ቴድማን የዩናይትድ ኪንግደም ወታደራዊ ሳተላይቶች ጸረ መጨናነቅ ቴክኖሎጂዎች የተገጠሙ ቢሆንም፣ አክለውም በምክንያታዊነት ቀጣይነት ባለው መልኩ ሳተላይቶቻችን በሩሳውያን ሲጨናነቅ እያየን ነውም ብለዋል። ኢትዮጵያ መድኃኒት የምትቆጣጠርበት ስርዓቷ በዓለም ጤና ድርጅት ተመዝኖ አንድ ደረጃ ማሻሻሏ ተነገረ። ኢትዮጵያ በዓለም ጤና ድርጅት በዓለም አቀፍ ደረጃ የሀገራት የመድኃኒት ተቆጣጣሪ አካላት ምደባ ክላሲፊኬሽን ማቹሪቲ ሌብል ስሪ ወይም ደረጃ 3 ላይ መድረሷ ተነግሯል። ይህ እውቅና የበዙ ጠቀሜታዎች ያሉት እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣንና ጤና ሚኒስቴር በሰጡት የጋራ መግለጫ ላይ አስረድተዋል። ይህ ውጤትም ተቆጣጣሪው መስሪያ ቤት ለህብረተሰቡ ደህንነታቸው የተጠበቀ ውጤታማ ና ከፍተኛ ጥራት ያላቸውን የህክምና ምርቶችን ለማቅረብ የሚረዳውና የሚያበረታታው እንደሆነም የተናገሩት ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ናቸው ኢትዮጵያ መድኃኒት የምትቆጣጠርበት ስርዓቷ በህዝብ አመኔታ እንዲኖረው ይህ እውቅና እንደሚረዳም በመድረኩ ተነስቷል የዓለም የጤና ድርጅት ዓለም አቀፍ ምርጥ ተሞክሮች ና ደረጃዎች በመለኪያነት ተጠቅሞ ግምገማ በማድረግ የሀገራት ተቆጣጣሪ አካላትን ከአንድ እስከ አራት ባለው ደረጃ ገምግሞ ያስቀምታል ከፍተኛ ደረጃ የሚባለው ደረጃ ሀገራት ሲሆን ኢትዮጵያ አሁን ላይ ያገኘችው ደረጃ ሶስት መሆኑም ተነግሯል። ከአፍሪካ ሀገራት ኢትዮጵያን ጨምሮ ይህንን ማቹሪቲ ሌብል ስሪ ላይ የደረሱ ዘጠኝ ሀገራት ብቻ ናቸው። የሀገር ውስጥ መድኃኒት አምራቾች አቅማቸው እያደገ መምጣቱንም ዶክተር መቅደስ ዳባ አስረድተዋል። በዚህ መንግስት ከሚገዛቸው አጠቃላይ መድኃኒት ከሀገር ውስጥ አምራቾች የሚገዛውን መድኃኒት አርባ በመቶ መድረሱንም ተጠቁሟል። ከጀግኖች አባቶቻችን የተረከብናትን ተናገር በጀግንነት እናስቀጥላለን ሲሉ ሌተናል ጄኔራል መሐመድ ተሰማ ገለጹ። የኢፌዴሪ መከላከያ ሰራዊት መስከረም 23 ቀን 2018 የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በገርባሳ ወታደራዊ ማሰልጠኛ ማዕከል ተገኝተው ስልጠና ላይ ከሚገኙ የሰራዊቱ አባላት ጋር ውይይት አድርገዋል። እዙ በአገሪቱ በተለያዩ አቅጣጫዎች ተሰማርቶ ግዳጁን በድል ሲወጣ ቆይታል፣ ያሉት ሌተናል ጄኔራል መሐመድ ተሰማ ሰራዊቱ አሁንም በአገር ውስጥ እና በቦርደር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችንና አሸባሪዎችን በመደምሰስ ቀጠናውን እያስከበረ ይገኛልም ብለዋል። የኢትዮጵያ ሉዓላዊነትን በማስከበርና የህዝቦችን ደህንነት በማስጠበቅ ጥንት አባቶቻችን በቅኝ ገዦች ሳይንበረከኩ ያስረከቡንን አገር ማስቀጠልና ለሰንደቋ በመዋደቅ ሰላምን ማረጋገጥ እንደሚገባም አስገንዝቧል። ጠላቶቻችን ሀገራችንን ለማፍረስ የፈጸሙብንን ጥቃት በመመከት አርበኞች በጀግንነት ጠላትን ደምስሰውና ክብር ህይወታቸውን ከፍ ተከፍለው ያቆዩትን አገር ሰራዊቱ በሰላም ጊዜ ራሱን በማዘጋጀት በመሰልጠን የውጊያ አቅምን በማዳበርና ወትሮ ዝግጁነትን በማረጋገጥ በውጊያ ጊዜ በአነስተኛ ኪሳራ ድል ማምጣት ይጠበቅበታልም ብለዋል። የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል ፍቃዱ ጸጋዬ በበኩላቸው ሰራዊቱ የሚሰጡትን ስልጠናዎች በተግባር ላይ በመዋል የእዙን ተልዕኮ ከግብ በማድረስ የተሰጠውን ኃላፊነት ማሳካት እንዳለበትም አንስተዋል። በስልጠና ላይ የሚገኙ የሰራዊቱ አባላት በህገ መንግስቱ መሰረት የሀገራችንን ሉዓላዊነት ለማስጠበቅ የተቋማችንን እሴቶች ተላብሰን ለሰንደቅ ዓላማችን ክብርና ለሀገራችን ሰላም መስራት ከኛ ይጠበቃል ሲሉም ተናግረዋል። በተያያዘ ዜና የአፋር ህዝብ ኢትዮጵያን ወዳለው ሲል ከኢፌዴሪ መከላከያ ጎን እቆማለሁ ማለቱ ነው፣ ኮሚሽነር አህመድ ሁመድ መልእክታቸውን አስተላለፉ። የአፋር ህዝብ ኢትዮጵያን ወዳለው ሲል ከኢፌዴሪ መከላከያ ሰራዊት ጎን እቆማለሁ ማለቱ እንደሆነ የአፋር ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ኃላፊ ኮሚሽነር አህመድ አብደላ ገልጸዋል። ኃላፊው ከሰሜን ምስራቅ እዝ ሚዲያ ጋር ባደረጉት ቃለ ምልልስ እናትን ወዶ ልጅን መጥላት እንደማይቻል ሁሉ ኢትዮጵያን ወዶ ጠባቂዋን ሰራዊት መጥላት አይቻልም ያሉ ሲሆን የፌዴሪ መከላከያ ሰራዊት በማይተካ አንድ ህይወቱ መስዋዕትነትን የኢትዮጵያን ሰላምና ህዝቦቿን ሉዓላዊነትን ማስከበር የቻለ ሀገር አለኝታ ተቋም መሆኑንም ተናግረዋል። በኢትዮጵያ በልዩ ልዩ ወቅቶችና አካባቢዎች ውስጥ ባንዳዎችና የውጭ ወራሪዎች የሞከሩትን ትንኮሳ በመመከትና የሀገርና የህዝብን ጠላቶችን አሳፍሮ በመመለስ ደማቅ ታሪክ ያለው ሰራዊት መሆኑን የጠቀሱት ኮሚሽነሩ የዚህ ሰራዊት ባለቤቶች በመሆናችን ኩራት ይሰማናልም ብለዋል። የፌዴሪ መከላከያ በፍጹም ህዝባዊ ባህሪው፣ ጀግንነትና ቁርጣ ጋዜጠኝነቱ ከሀገር አልፎ የሰላም መደፍረስን ባጋጠማቸው በርካታ የአፍሪካ ሀገራት በመሰማራት ሰላማቸውን ያረጋገጠ የጥቁር ህዝቦች ሁሉ መኩሪያ ሰራዊት መሆኑንም ጠቅሰዋል። ኮሚሽነር አህመድ ሁመድ አያይዘውም በአፋቸው ኢትዮጵያን እንወዳለን የሚሉ ነገር ግን ሰራዊቱን ሲያብጠለጥሉ የሚገኙ ግለሰቦችና ቡድኖች ከኢትዮጵያና ህዝቦቿ ጥቅም በተቃርኖ የቆሙ መሆናቸውን ሁሌም ዜጋ ሊገነዘበው ይገባል ነው ያሉት። በዚህ ወሳኝ ወቅት የአፋር ህዝብና መንግስት በሚችለው ነገር ሁሉ ከኢፌድሪ መንግስትና መከላከያ ሰራዊታችን ጎን የቆ ማቆምና በቀጣይነትም ማጠናክሮ የሚቀጥል መሆኑን የጠቆሙት የቢሮ ኃላፊ ከመቼውም ጊዜ በተለየ መልኩ የክልሉ ህዝብ መንግስትና የጸጥታ ኃይሎች ከመከላከያ ጋር በትብብርና በቅርበት እየሰሩ መሆኑንም አረጋግጠዋል። የፌዴሪ መከላከያ ሰራዊት የፌዴራልና የክልል ጸጥታ ኃይሎችን በሚያከናውኑት የተቀዳጀ የጸጥታ ማስከበር ተግባራት በተገኘው ምቹ የሰላም ሁኔታ በክልሉ ዘርፈ ብዙ የልማት እድገቶች እየተመዘገቡ መሆኑንም፣ በዚሁ መጠን የህዝብም ተጠቃሚነት በመረጋገጥ ላይ እንደሚገኝ ኮሚሽነሩ አስታውሰዋል። የአፋር ክልል ክልል ሰላም መረጋገጥ የኢትዮጵያ ልማትና እድገት መሰረት ነው ያሉት ኃላፊው በክልሉ የተረጋገጠው አስተማማኝ ሰላም አጽንቶ ለማስቀጠል በስነ ምግባር የታነጸና በወታደራዊ አቅሙ ከክልል አልፎ ለሀገር ሰላም የሚተርፍ የክልል የጸጥታ ኃይል መገንባት አዲሱ ዓመት የቢሮ ቁልፍ ተግባር መሆኑንም ጠቁመዋል። ዲቪ ሎተሪ ለመሙላት ክፍያ ሊጀምር ነው። በአሜሪካ የመኖሪያ ፈቃድ ወይም ግሪን ካርድ ማግኘት የሚያስችለውን የዲቪ ሎተሪ ለመሙላት ክፍያ መፈጸም ሊጀምር ነው ተባለ። የ2027 ዲቪ ሎተሪ ከሚሞላበት ጊዜ ጀምሮ በሎተሪ እድሉ ተሳታፊ ለመሆን የሚያስችለውን ምዝገባ ለመፈጸም አንድ የአሜሪካን ዶላር የሚያስከፍል ሲሆን የዲቪ ሎተሪ የደረሰው ግለሰብ ለቪዛ ማመልከቻ ወይም አፕሊኬሽን ደግሞ 330 ዶላር የሚከፍል ይሆናል ተባለ። ይህ ተግባራዊ መሆን የሚጀምረው ከሁለት ሳምንታት በኋላ በፈረንጆች ኦክቶ ወር 16 ቀን 2025 ጀምሮ መሆኑም ተገልጿል። ክፍያው የሚፈጸመው በኢፓይመንት ሲሆን ውጤቱን ማየት የሚቻለው ደግሞ በግንቦት ወር 2026 ነው ተብሏል። በህዳሴ ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ 10 ቢሊዮን ዶላር ኢንቨስትመንት ማቅረቧ ተነገረ። የሱዳን ጠቅላይ ሚኒስትር ካሚል ኤል ጣይብ ለሳውዲ አረቢያን ያቀረቡት የ10 ቢሊዮን ዶላር የኢንቨስትመንት ፕሮጀክት እንዲሁም ከኢትዮጵያና ከግብጽ ጋር በታላቁ የኢትዮጵያ ህዳሴ ግድብ ላይ አዲስ ግምገማ እንደሚያደርጉ አስታውቀዋል። ከኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን ባደረጉት ጋዜጣዊ መግለጫ ላይ ኤድሪስ ለሪያድ በቀይ ባህር ላይ ባልተነ ተኩ ሀብቶች ላይ ያተኮረ መቶ የጋራ ፕሮጀክቶችን ማቅረባቸውን ገልጸዋል። ይህም በሽርክና ከተለማ ሱዳንና ሳውዲ አረቢያን በዓለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሰልፍ እንደሚችልም ተከራክረዋል። እንዲሁም በናይል ግድብ ውዝግብ ላይ የሱዳንን አቀራረብ አጠቃላይ ዳግም ምዘና ለማድረግ ቃል ገብተዋል። በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲያዊ እንደሚደረግ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም በቅርቡ ሱዳንን ያጥለቀለቀውና በርካታ ሱዳናዊንን ያስቆጣው ጎርፍ የግድቡ በሮች በመከፈታቸው የተከሰተ እንደሆነ በሰፊው ቢታመንም የግብርናው ሚኒስቴር ግን ጎርፉን ከአየር ንብረት ለውጥ ጋር በተያያዘ በደረሰው ከባድ ዝናብ ምክንያት እንደሆነም ገልጿል።